የፍቅርና የፉፉ ጉዳይ ወይም ደግሞ ግንኙነት ፍቅራቸው እንግዲህ ወደ መቋጫው ወደ መገባደጃው ደርሷል ማለት ነው። ምንም ቢያሳዝንም ግን ውሳኔው ትክክል ነው ብዬ ነው የማስበው። ፍቅርም እንደምታዩዋት በራሷ አቋም፣ በራሷ አስተሳሰብ፣ በራሷ ውሳኔ ጸንታ ቆማለች ማለት ነው። ፉፉ ግን በሚያሳዝን ሁኔታ ይህንን ነገር ሊቀበል፣ ሊያምን በጭራሽ በጭራሽ አልፈለገም አልቻለም ማለት ነው። እንግዲህ ለፈቲ አደራ ፉፉን አደራ፣ አብረሽ ሁኝ፣ ተንከባከቢው፣ አብራችሁ ጥሩ ጊዜ አሳልፉ እያለች ትገኛለች ማለት ነው። ነገር ግን እሱ ልቡ እንደተሰበረ በደንብ እያየን እንገኛለን ማለት ነው። ሰላማችሁ ይብዛ እንዴት ናችሁ ውዴ ቻናል የቤተሰቦች እኔ ያለው ፈጣሪ ይመስገን ስለመጣችሁ ከልብ አመሰግናለሁ። እንግዲህ የፉፉና የፍቅር ጉዳይ ያው ብዙ መንገዶች ተሂደዋል፣ ብዙ ጉዞዎችን ተጉዘዋል፣ ብዙ የፍቅር ጊዜያቶችን አሳልፈዋል ና አሁን ላይ ግን ሁሉም ነገር ይብቃኝ፣ ደክሞኛል፣ ሰልችቶኛል። ከዚህ በላይ በማንም ሰው መጎዳት አልፈልግም። በራሴ መቆም አለብኝ። የራሴን ኑሮ መኖር አለብኝ። የራሴን ሕይወት መመስረት አለብኝ። ስለዚህ ማንም ሰው እኔ ላይ አያስፈልግም። ሊያስፈልጉኝ ይችላሉ፣ ወይም ደግሞ ያስፈልጉኛል እንደ ጓደኛ፣ ግን በፍቅር ከፉፉ ጋር ከመቀጠል አልችልም እያለች ነው የምትገኘው። ፉፉ ይሄ ነገር በጣም ከብዶታል። እንዴት ነው በጣም እያፈቀርኩሽ በጣም እየወደድኩሽ ፍቅረኛ ሆነሽኝ የነበርሽው ልጅ አሁን ላይ በድንገት ተነስተሽ እንግዲህ ጓደኛ ይሁን እንደ ጓደኛ ይሁን የምትለኝ ወይ ሌላ የጀመርሽው ፍቅር ህይወት አለሽ ወይ ደግሞ ሌላ የጀመርሽው የፍቅር ግንኙነት አለ በማለት እንግዲህ ያልሆነ ቃላት ተናግሯታል። እሷም በጣም ተበሳጭታ፣ የፈለግከውን ነገር መናገር ትችላለህ፣ ግን ላፍህ አንደበትህ ላንደበትህ ስርዓት ይኑርህ ወይም ደግሞ በስነ ስርዓት አውራ። እላፊ ነገር አትናገረኝ። የናንተ ነገር አብቅቷል ከዚህ በኋላ በጓደኝነት ከሆነ እንቀጥላለን፣ ካልሆነ ግን ፍቅር ምናምን የሚባል ነገር የለም፣ በማለት እንግዲህ በአራት ነጥብ ዘግታ እንግዲህ ከፈቲ ጋ አደራ ብላ ጥላት ጥላቸው ሄዳለች ማለት ነው። ባለፈውም አሳዘናኛለች። ወደ እናቴ ብሄድ ይሻላል ብላ ነበረ። ግን አሁን ላይ ሳስበው እናቴ ጋ አሁን ተመልሼ ሂጄ መግባት አልፈልግም ነው እያለች የምትገኘው። እውነት ነው። በጣም ጥንካሬዋን ጀግንነቷን ያየሁበት ነገር ነው። በእርግጥ እናት ጋር መሄድ እናት ጋር አግብታችሁም ወልዳችሁም ቤተሰብ መስርታችሁም እናት መጠጊያ ናት፣ መሸሸጊያ ናት። የክፎ ቀናት ሽጉጥ የምንልባት ምናማክራት ክፉ ደግም ሲመጣ ከልቧ ወዳን አክብራን እኛም በማይጎዳ መልኩ ስሜታችን የምትጋራን እናት ናት እና ከዛ የበለጠ ማንም ሰው ሊኖር አይችልም ና ሲከፋት ወደ እሷ መሄዷ መጥፎ ነገር አይደለም። ግን ደግሞ ድጋሚ ተመልሼ ጥገኛ መሆን አልፈልግም፣ ወይም ደግሞ እሷ ማስቸገር አልፈልግም። በራሴ ውሳኔዎችን ወሰኝ። በራሴ የተሻለ ኑሮ፣ የተሻለ አቋም ላይ ነው መኖር የምፈልገው። የተስተካክዬ ነው መቆም የምፈልገው ብላለች። በጣም ትክክለኛና ጥሩ ውሳኔ ነው የወሰንሽው። አንዴ ቤት ወጥቻለሁ ተመልሼ መሄድ አልፈልግም ነው እያለች የምትገኘው ፍቅርዬ እና ትሽ ጋ መሄድሽ ጥሩ ነው፣ ግን ደግሞ ሄደሽ እዚያ ኑሪ፣ ወይ ደግሞ ተመለሽ ወደነበርሽበት ሳይሆን አንድ የወጠሻል እውነት ነው። ጠንካራውኝ እኔ ልጅ እያለው ነበረ የወጣውትኝ እውነት ለመናገር ማለት ነው። እና በራሴ ጥሬ ተጣጥሬ ነው ዛሬ ላይ የደረስኩትኝ። እና ሳስበው እናቴ ቤት ብቆይ ወይ ደግሞ የሆነ ቦታ ላይ ብቆይ የሆነ ምንም አይነት ለውጥ በህይወቴ ላይ ላይኖር ይችላል። ገባችሁ? ግን ወጣ ብላችሁ ጠንካራ ሆናችሁ በራሳችሁ ውሳኔዎችን በራሳችሁ ስራዎችን መስራት ስትጀምሩ ጥንካሬ ይሰማችኋል። በጣም የተሻለ ቦታ ላይ ነው የምትደርሱት። ከፍ ትላላችሁ። ማንም ሰው እንደፈለገ ይረግጣችኋል በቃ የትም አትደርሱም ብሎ ብዙ ነገር ያወራባችኋል። ብዙ ነገር ይላችኋል። እና እናንተ ግን አንዴ ውጠት ብላችሁ ጭክና አድርጋችሁ ቁርጥ አድርጋችሁ ከቤተሰብ ከተለያችሁ ከወጣችሁ በኋላ በጣም እንትን የምትሉት ነገር ይኖራል። በቃ የምታስተካክሉት በጣም ከፍ ያለ ቦታ ላይ ትደርሳላችሁ። ና ፍቅር ላይ ያየሁት ነገር እሱ ነው። ግን ፍቅር እየ ሲከፋሽ እናትሽ ጋ አንዳንዴ ብትሄጀ የተሻለ ነው ብዬ ነው የማስበው። ዛሬ በወሰንሽው ውሳኔ በጣም በጣም በትክክልና በጣም ጥሩ ነገር እንደሆነ ነው የተረዳሁት። ለምንድን ነው ከፉፉ ጋር ትዋደዳላችሁ? በተለይ ፉፉ ዛሬ በጣም በሚያሳዝን ሁኔታ ለአንቺ ቀላል ነው አይደል? በቃ ጓደኛ እንሆን ማለት አስቡት፣ የምትወዱት ፍቅረኛችሁን በቃ ልክ እንደ ወንድምና እንደ እህትነት እንቀጥል ማለት ስሜቱን አስቡት። በጣም ከባድ ነገር ነው። እሱ ደግሞ ይህንን አልችልም፣ ወይ እንለያይ በይኝ፣ ወይ ደግሞ አጠገቢ አትደርስ በይኝ እንጂ ይሄ ነገር እንዴት ነው የሚሆነው? እኔ በጣም እየወደድኩሽ ምናምን ብሎ በጣም በቃ ያለውን ነገር ስሜቱን ተናግሯል። እና በእርግጥ ፉፉ ከሆነ ጊዜ በኋላ እውነት እንነጋገር ከተባለ ትክክለኛ ስሜቱን ሳይሆን አስመሳይነቱን ነው እያየንበት የነበር ነው። እያስመሰለ ነበረ። አስመሳይነቱ ደግሞ ምንድን ነው? አላደለ ፉፉ ቡሪክ የሆነ ነገር መጥቶ ሲናገር ወይም ደግሞ ለፍቅር ያለውን ቦታ ሲናገር ለፍቅር ያለውን ነገር ሲናገር ከፍቅር ጋር ጥሩ ጊዜ ሲያሳልፉ ምናምን ያን ነገር ቅናት ይዞት ወይም ደግሞ እልህ ይዞት ነው ይህንን ነገር ለማድረግ ወይም ደግሞ ያልሆነ ነገር እሱ ያልሆነውን ነገር ያልሆነውን ባህሪ ተላበሰ። በቃ ሌላ ሰው ሆነ። ሌላ አፉፉ ነው እያየን የነበረው ነገር ነው። ያ ነገር ደግሞ ፍቅርንም እንዲያሳጣው አድርጎታል ብዬ ነው የማስበው። አንዳንዴ የምንፈልገውን ነገር ለማግኘት ወይም ደግሞ የሆነ ጥቅም ለማግኘት ስንል በቃ ከሌላ ማንነት እንይዛለን፣ ሌላ የሌላ ባህሪ እንላበሳለን እና በቃ በል ተጋብቶ የሆነ በእልህ በቃ የሆነ ነገር ለማድረግ በቃ ከቡሪክ የተሻለ ሰው ሆኖ ለመገኘት፣ በፍቅር ለመወደድ፣ በፍቅር ለመፈለግ በቃ ያ ነገሮችን ነበር ሲያደርግ የነበረው። ግን ፍቅር ደግሞ እያንዳንዱ ነገር ሲገባ ስለነበረ በእልህ እንደሆነ ያንን ነገር እያደረገው የሚገኘው በደንብ አውቃበታለች፣ ነቅታበታለች ማለት ነው። በስተመጨረሻም እንግዲህ አብራው እንደማትሆን እንደማትቀጥል ነው የተናገረችው። እኔ ደስ ብሎኛል፣ አልዋሻችሁም ፉፉ ወደዋለው አከብረዋለው እናበረታታው። ወደ ሰባ ሺ ገብቷል፣ መቶ ሺህ ና ደስተኛ እንዲሆን እናደርገው። ምርጥ ልጅ ነው፣ ምንም መጥፎ ባህር የለበትም እስከ ዛሬ። አሁን በዚህ ሳምንት ነው ከቡሪካ ያልሆነ እል ውስጥ ገብቶ ያልሆነ ነገር የእሱ ያልሆነ ባህሪን ተላብሶ አንዳንድ ነገሮችን ሲያደርግ ያየሁት ፍቅርን የማይመጥናት ነገር፣ እሱን ነገር ሲያደርግ ያየሁት እንጂ ለፍቅር መልካም ሰው ነው፣ ለተመልካችን መልካም ሰው ነው፣ በጣም አራዳ የሆነ ሰው ነው ሁሉ ነገር ንቅት ያለ ወጣት ደስ የሚል ወጣት ነውና አብራችሁ ብትቀጥሉ አብራችሁ ብትሆኑ እንደ ፍቅራችሁ እንደ ወጣትነታችሁ እንደ ተግባባችሁት መጠን በጣም ደስ ይለን ነበረ ነገር ግን ሃይማኖታችሁ አንድ ስላልሆነ ይሄ ነገር መቆም እንዳለበት እኔም ውስጤ የሆነ ጊዜ ተናግሬ ነበረ ምን አገባሽ ይሄ እኮ ፍቅር ነው ምናምን ብላችሁ በጣም ብዙዎቹ ስትሰድቡኝ ስለ ፍቅር ቪዲዮ ራሱ መስራት አቆሜ ነበር የእውነት የእውነት ቪዲዮቸውን እያየው ግን ቪዲዮ መስራት እዚህ ቻናል ላይ ያምጥቼ ሀሳብ መስጠት አቆሜ ነበር ለምን ብዙ የምትሰዱ ውይ ልጆች ነበራችሁና ምን አገባሽ ምናምን። ግን ከምንም በላይ ሃይማኖት ይቀድማል። ሃይማኖትን ያላከበር ያልወደደ ሰው እንዴት ነው ሌላን ሰው ሊወድ ሊያከብር ሊያፈቀር የሚችለው? የእውነት እምነት በቃ ፍቅር ከእምነት ይጀምራል። የእውነት ነው የምላችሁ። እና እኔ የእሱ መጥፎ ነው ሃይማኖቱ ወይ የእሷ መጥፎ ነው ምናምን እያልኩኝ ሃይማኖትን ከሃይማኖት ጋር እያበላለጥኩ እያጋጨው ወይ ደግሞ እያመዛዘንኩ እያወዳደርኩ ሳይሆን እሱ ሌላ ሃይማኖት ነው ያለው፣ እሷም ሌላ ሃይማኖት ነው ያላት። ስለዚህ በቃ አይሆንም። በሃይማኖት ልዩነት ደግሞ ምን ያህል ከባድ እንደሆነ ታውቃላችሁ። ምን ምን ማለት እንደሆነ የሃይማኖት ልዩነት ማለት ከባድ እንደሆነ ታውቃላችሁ። ሙስሊሞችም ክርስቲያኖችም ማለት ነው። ይህ ነገር ትረዱኛላችሁ። ስለዚህ አብሮ መሆናቸው መቀጠላቸው፣ የሆነ ጊዜ መፈራረሳቸው፣ የሆነ ጊዜ መለያየታቸው፣ የሆነ ጊዜ መራራቃቸው፣ የሆነ ጊዜ ሃይማኖት ጥያቄ መነሳቱ ስለማይቀር እነሱ እንኳን እንደው አብሮ እንኳን እየኖሩ ልጆች ነገር ጥያቄ መጠየቅ አይቀርም። ሃይማኖት ምንድን ነው ሙስሊም ነኝ ወይስ ክርስቲያን ነኝ ብሎ መጠየቃቸው አይቀርም። ያኔ መስጂድ ሊወስዷቸው ነው ወይስ ደግሞ ቤተ ክርስቲያን ሊወስዷቸው ነው? ያ ነገር ደግሞ ከባድ ነው። ያኔ ነው ፈተናው የሚጀምረው። ቤተሰብ አለ ከጀርባ የሱም የሷም ሶ ያ ነገር የሚያስቀጥል ነገር ስላልሆነ፣ ይቅርታ ፍቅር የወሰነችው ውሳኔ በጣም የተስተካከለና በጣም ጥሩ ጥርቃሪዋን ጀግንነቷን በራስ መተማመን ያለባት ያላት ሴት መሆኗን አይቻለሁ ተረድቻለሁና፣ ፍቅርዬ ከዚህም በላይ እንግዲህ ደስተኛ ሆነሽ ለማየት ያብቃን። በራስሽ ስሪ፣ እኛም ይሄንን ነበር ስንል የነበረው። በቃ በራስሽ ኑሪ፣ በራስሽ ቋቋም፣ ጽኝ። ማንም ሰው አሁን ላይ ያስፈልግሽም። ሰው ያስፈልገኛል ብለሻል። አዎ ግን መጡ አል አልጠቀሙሽም ምንም ያስተካከሉልሽ ምንም የቀየሩልሽ ነገር የለም። የባሰ ህመም እየሰጡሽ ነው የሚሄዱት፣ እና ይህንን ነገር ነው ፉፉ በጣም አብዷል። በቃ ሊረዳትም ሊሰማትም ፈቃደኛ አይደለም። ጭራሽ ሌላ ፍቅረኛ ይዘሻል ወይ እያላት ነበረ ሲጠይቃት የነበረውና ማመን አልቻለም ይህን ነገር ፍቅር ግን ቁጭ ብላ አስባበት ወስና፣ እንግዲህ እሱንም መጉዳት በማትፈልግበት ሁኔታ ነግረዋለች። ያለውን ነገር መቀበል አለመቀበል እንግዲህ የእሱ ፋንታ ነው የሆነው። ፈቲም አለች፣ የምትወደው ልጅ አለች፣ በጣም በችግሩ በከፋው ጊዜ አውራው ከጎኑ የሆነች ልጅ አለች። እና አንዳንዴ ከቅንድባችን ስር ያሉ ሰዎችን ትተ ሌላ አሻግረን የምናየው ነገር አለ። ለማንኛውም እሷን ዞር ዞር ብለ እያት፣ ቆንጆናት፣ በሃይማኖት የምትገጣጠሙ ጥሩ አስተዋይ፣ ጨዋ የሆነች ሴት ነች። እውነት ለመናገር ስርዓት ያላት ሴት ነች እና ከፈቲ ጋር ብትሆን የተሻለ ነው ብዬ ነው ማስበው። በእርግጥ እኛ ስላለን አይደለም። አንተም የሆነ ጊዜ ላይ የሆነ ስሜት ተሰምቶኛል እያልክ ነበር። ያ ስሜት አድጎ ደግሞ ተልቆ ያበደ ፍቅር ይዞ ደግሞ ከእሷ ጋር ቀጥለ ጥሩ ህይወትን እንደምትመሰርት ተስፋ አደርጋለን። ትልቁ ምኞቴ ያንተንም የእሷንም ደስታ ማየት ነው። የፍቅርዬንም የፉፉንም ማለት ነው። ደስታችሁን ያብዛው ነው ምለው። እንግዲህ ፍቅርዬ፣ የተሻለ ህይወት ላንቺም እንዲሰጥሽ፣ በጣም በቃ እዚህ ምድር ላይ ደስተኛ ሆነሽ የምትኖሪበት ፍቅር እንዲሰጥሽ ትልቁ ምኞታችን ነው። እኔም ፍቅርዬን በጣም ነው መወዳት። በጣም ነው ማከብራት። በጣም ገና ጩጬ ነች። እኔ ድሮ ጀምሮ ነው መከታተላት ፍቅርንና ብዙ ነገሮች እንዳሉ በውስጧ የያዘችው። በቃ አባቷ በተለይ ካረፈ በኋላ በጣም በከባድ ሁኔታ ፈተናን ተጋፍጣ በጣም ህይወት በጣም ከባድ ፈተና ጥላባት እንግዲህ ያንን ፈተና ተቋቁማ ያለፈች፣ በጣም በብዙ እሳት ተፈትና ያለፈች ጠንካራ ሴት ናትና ደስታ ይገባታል። በአጠቃላይ ጥሩ ህይወት ይገባታል እላለውኝ። ሌላኛው ደግሞ እንግዲህ ከፈቲ ጋ ይቅር ተባብለው እንግዲህ ያለውን ችግር ፈትተው ከእሷ ጋር የነበረውን ያለውን ነገር እስከ ዛሬ የተፈጠረውን ነገር እንድትተው ና ይቅር ተባብሎ እንግዲህ ከፉፉ ጋር እንዲቀጥሉ ከፉፉ ጋር ጥሩ ጊዜ እንዲያሳልፉ ጥሩ ልጅ እንደሆነ ፉፉም ነግራት፣ እንግዲህ ፍቅር ሁሉን ነገር ጥላ ተሰናብታለች ማለት ነው። ይሄ ባይሆን ጥሩ ነበር፣ ግን ፉፉ ማመን አልቻለም። በጣም ይቆጣል፣ ይናደዳል፣ ይበሳጫል፣ ያዝናል፣ ይከፋል፣ ብቻ ብዙ አይነት ስሜት ነበር ሲያሳየ ነበረው። እና አይዞ፣ ራስን ጠብቅ፣ ለራስ ኑር፣ ለራስ ጊዜ ስጥ፣ ከዛ ካለበት ስሜት ወጣ፣ ደግሞ ነገ ነው የተሻለ ህይወት ለማድረግ ዞሮ ዞሮ ብላ አጠገብ ያለውን ሰው እያየ ጥሩ ህይወትን እንድትመሰረት ነው ምን መኘው የምንፈልገው። ፉፉ ክፋይንካ፣ ፍቅርዬን፣ በሄድሽበት ሁሉ መልካም ነገር ይቅጠምሽ። ሁለታችሁንም ወዳችኋለሁ። ከዚህ በላይ ልል የምችለው ነገር የለም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ፍቅርና ፉፉ መለየታቸው ትክክል ነው ብላችሁ ታስባላችሁ ወይስ አይደለም ብላችሁ ታስባላችሁ? አይደለም የምትሉ እስከ ምክንያታችሁ፣ አይ መለየትማ የለባቸውም የምትሉም አለባቸውም የለባቸው የምትሉ ሰዎችም ኮሜንት ላይ አስቀምጡ። እስኪ በፐርሰንት አስቀምጡ፣ ከመተው ስንት ፐርሰንት እና እኔ መለየታቸው ጥሩ ነው ብዬ ነው የማስበው። በቃ የማይቀጥል ነገር ስለሆነ አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩ።